በስማአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ቅድስ ቤተ ክርስቲያናችን ግን ቦታ ቅዱስ ያሬድ ባሕረ ጥበባት ቅዱስ ያሬድ የተሰወረበትን ቀን ታከብረዋለች። የስሙን ትርጉም ብንመለከት ያሬድ ማለት ሙራድ ማለት ነው። ብሔረ ሙላዱ ወይም ትውልዱ አክሱም ነው። ትውልዱም ከዘራ ሌዋውያን ነው። አባቱ አዳም እናቱ ታውክሊያ ይባላሉ። አባቱ ካህን ነበሩ። ቅዱስ ያሬድ የተወለደው በአምስት መቶ አምስት ዓመተ ምሕረት ገደማ ነው። ቅዱስ ያሬድ ዕድሜው ለትምህርት ሲደርስ ይስሐቅ ለሚባል መምህር ሰጡት። ከእሱ ፊደል አጥንቶ መዝሙረ ዳዊት ሊማር ለእናቱ ወንድም ለእርሱ አጎቱ ወደሆኑት ወደ መምህር ጌዲሆን ሄደ። ቅዱስ ያሬድ አንዲት ቀለም እንኳ ሳያጠና ሰባት ዓመት ተቀመጠ። ከዕለታት አንድ ቀን ቅዱስ ያሬድ ቀለም አጥፍቶ መምህሩ ተቆጥተው በበትር ገረፉት። የጸብ አይደለም ወይ? ትዝብጥ አህደኒ ዘንበለ ህፃን በይንተ ትምህርት ወተግሳጽ ከመበዝንቱ ይተአቀብ ተብሎ በፍትሐ ነገሥት እንደተገለጸው ለተግሳጽ ነው። በዚህ ሰዓት ቅዱስ ያሬድ ሸሽቶ ሲሄድ መንገድ መንገድ ላይ ደክሞት ዋይ ፀሐይ ተሰምቶት ከዛፍ ጥላ ስር ተቀመጠ። አንዲት ትል ዛፍ ላይ ለመውጣት ሽታ ስድስት ጊዜ እየወጣች ስትወድቅ በሰባተኛው ወጥታ ስትሄድ ቅዱስ ያሬድ አየ። በዚህ ሰዓት እኔስ እስከ መጨረሻ ብተጋ ትምህርቴ ይገለጽልኝ ለምን? ብሎ ተመልሶ መምህሩን ይቅርታ ጠየቀ። ከዚህ በኋላ ጌታ ሕሊናውን ንጹሕ ልቡናውን ብሩህ አድርጎለት በአንድ ቀን ብሉይ ሐዲስ ወስኖ ተገኝቷል። ከጊዜያት በአንዱ ጌታ ሶስት አዕዋፍ ከገነት ልኮለት በቃል ሰብአዊ ሲያነጋግሩት ተመስጦ መጣበት። በዚህ ሰዓት ቅዱስ ያሬድ ጌታ በመንበረ ወቅት ሆኖ በቃለ አቅረንት በስፋተ መላእክት ሲመሰገን ሰማ። ጳጳሱ፣ ንጉሱ፣ ካህናቱ፣ መሳፍንቱ ለጸሎት ተሰብስበው ሳሉ በሦስት ሰዓት ከመላእክት የሰማው ተገልጾለት፣ ሀሌ ሉያ ለአብ ሀሌ ሉያ ለወልድ ሀሌ ሉያ ለመንፈስ ቅዱስ ቀዳሚያ ለጽዮን ሰማይ የሳረረ ወበዳግም አራዮ ለሙሴ ዘከመይ ገብር ግብራ ለደብተራ ብሎ በዜማ አመስግኗል። ከዚህ በፊት በዜማ ምስጋና የለም ነበርና ሁሉም ተደንቀው ሲሰሙት ውለዋል። ይህን ድርሰቱንም ከአርያም የሰማሁት ነው ሲል አርያም ብሎታል። በሚያዜምም ጊዜ ያለፈ ያገደመው የወጣ የወረደው ሁሉ በተመስጦ ይሰማው ነበር። አይዋፍ ክቡር ንኡድነቱን አውቀው ዋዕየ ፀሐይ እንዳያቃጥለው በክንፋቸው ይጋርዱት ነበር። ንጉሥ አጼ ገብረ መስቀል ከፍቅር የተነሳ ከቤተ መንግስታቸው ያኖሩት ነበር። አንድ ቀን ከፊታቸው ቆሞ ሲያሰማቸው ተመስጠው ሳይታወቃቸው በያዙት ጦር እግሩን ወጉት። እሱም በተመስጦ ያደርስ ነበር እና ለጊዜው አልተሰማውም። ኋላ ግን ተሰማው። አጼ ገብረ መስቀልም የደምህን ካሳ ምን ልስጥህ አሉት። በዚህ ጊዜ ቅዱስ ያሬድ ወርቅ ብር አልሻም፣ ወደ ገዳም እንድሄድ ያሰናብቶኝ አላቸው። አጼ ገብረ መስቀልም መለየቱ መለየቱን ባይወዱም ስመ እግዚአብሔር ጠርተው ምለውለት ነበርና አሰናበቱት። ወደ ቤተ ክርስቲያን ገብቶ እጁም በታቦተ ጽዮን ላይ ዘርግቶ ቅድስት ወብፅዕት ስብሕት ወቡርክት ክብርት ወልዕልት አንቀጸብራን ማይረገ ህይወት የሚለውን የእመቤታችንን ምስጋና ንባቡንና ዜማውን አድርጎ ተናግሮታል። በዚህም ጊዜ አንድ ክንድ ያህል ከመሬት ከፍ ብሎ ታይቷል። ከዚህ በኋላ ደቀ መዛሙርቱን አስከትሎ ተከዜን ተሻግሮ በጸለምት ከገዳማተ ሰሜን በአንዱ በጾም በጸሎት ተወስኖ ኑሮ በዚህ ዕለት ዘገብረ ተስካሪ ወተስጋረ ጌዴዎን መምህሬ ወተስጋረ አዳማዊ ምን ትንከ አሱ ብሎ ጌታን ጠይቆ ጌታን በተስፋ ያመነውን በቃል ኪዳን የተማጸነውን እስከ አስር ትውልድ ድረስ ምሬላሉ ብሎ ተስፋውን ነግሮት በዚህ ዕለት ቅዱስ ያሬድ ተሰውሯል። ድርሰቱንም ብንመለከት የቅዱስ ያሬድ ድርሰቶች አምስት ናቸው። እነርሱም ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬና መዋስት ናቸው። አንደኛውን ድጓውን ብናይ ድጓውን ብናይ ድጓ ማለት ስብስብ፣ የተሰበሰበ ማለት ነው። ከብሉይም ከአዲስም ከአዋልድም ይጠቅሳል። የጌታን የእመቤታችንን፣ የነቢያት፣ የሐዋርያትን፣ የጻድቃን፣ የሰማይታትን ክብር ይናገራልና ድርሰቱንም ብናይ በዮሐንስ ጀምሮ በዮሐንስ ፈጽሞታል። ዓለም በዘመነ ዮሐንስ ተፈጥራ በዘመነ ዮሐንስ ለማለፏ ምሳሌ ነው። በሌላ በኩል ዮሐንስ አስተምሮ፣ ጾመ ድጓ፣ ፋሲካ ብሎ በአራት አበይት ክፍሎች ከፍሎታል። በአራት አበይት ክፍሎች መክፈሉ በአራቱ ጾርተ መንበር በአራቱ ወንጌላውያን ምሳሌ ነው። ለዚህም ለዚህም ደግሞ በ22 ስነ ፍጥረት አምሳል 22 አርስት ሰጥቶታል። ከነዚህም አስራ ሁለቱ ምልጣን አላቸው። አስሩ ግን ምልጣን የላቸውም። ምልጣን ያላቸው ብዝሁ ወተባዝሁ የተባሉ የህጋውያን ምሳሌ ናቸው። ምልጣን የሌላቸው ግን በተፈጥሯቸው ጸንተው በሁለተኛ ደረጃ የደረሰውን የቅዱስ ያሬ ድርሰት ብንመለከት ጾመድጓ ይባላል። ጾመድጓ በአብይ ጾም የሚደረስ ሲሆን በውስጡ ዘወረደ፣ ቅድስት፣ መኩራብ፣ ደብረ ዘይት፣ ገብርሄር፣ ኒቆዲሞስና ሰሙነ ህማማት ተብሎ በስምንት ተከፍሏል። በሶስተኛ ደረጃ የቅዱስ ያሬድ ድርሰት ብንመለከት መለከት ምዕራፍ ይሰኛል። ምዕራፍ ማለት ማረፊያ መጠለያ ማለት ነው። የደረሰው በጠለምት እንደሆነ ይነገራል። ይህም ምዕራፍ ዘዘወትር ምዕራፍ ዛቢ ጾም ብሎ በሁለት ከፍሎታል። መሰረቱ መዝሙረ ዳዊት ሲሆን በውስጡ ብዙ ንዑሳን ክፍሎች አሉ። በአራተኛ ደረጃ ቅዱስ ያሬድ የደረሰው ዝማሬ ነው። ዝማሬ ማለት ምስጋና ማለት ነው። ዝማሬና መዋሴትን በደቡብ ጎንደር ዙራባ በሚባል ቦታ ደርሶታል። ይህንንም ህብስት፣ ጽዋ፣ መንፈስ፣ አኮቴትና ምስጢር ብሎ በአምስት ክፍሎታል። አምስት ክፍል መሆኑ ህብስት ስጋውን ጽዋ ደሙን ያመለክታልና የአምስቱ አይማደ ምስጢር የአምስቱ ቅንዋተ መስቀል ምሳሌ ነው። አምስተኛው የቅዱስ ያሬድ ድርሰት መዋሲት ይባላል። መዋሲት ማለት ምልልስ፣ ሰዋሰወ ነብስ ማለት ነው። ላይርጎ ነብስ በፍታት ጊዜ የሚደረስ ነውና ያስ ሲሆን ለሙት ድርሰት ደርሶ ማዘንን ከምን አግኝቷል ቢሉ ከዳዊት ይሏል። ዳዊት ለሳውልና ለናታን ግጥም ገጥሞ አልቅሶላቸው ነበር። በዘመነ አዲስም ኤጲስቆጶስ ዘደማስቆ ለሞተ ሰው ድርሰት እየደረሰ ያዝንላቸው፣ ያለቅስላቸው ነበረ። ድርሰቱ ግን የኔማ ጀግናው፣ የኔማ ሳተናው፣ ሸሽ ተበላሽ የሚል ሳይሆን በሞቱ ሞትን ያጠፋ ጌታ አምላክ ከሞተ ነፍስ ከርደተ ገሃነም እንዲያድነው፣ ለህይወት እንዲያበቃው የሚለምን የሚያትት ጸሎት ነው። የቅዱስ ያሬድ ድርሰቶቹ አምስቱ አምስቱ ጸዋትወ ዜማ በሚባል ይታወቃሉ። ከዚህ ሌላ የውዳሴ ማርያም የቅዳሴ ማርያምን ዜማ የደረሰው እሱ ነው። ቅዱስ ያሬድ ማይኪራህ በሚባል ቦታ ሳለ እመቤታችን ቅዱስ የፍሬምን ከቂሳርያ አባህሪያ ጉዝን ከብህንሳ በደመና ጠቅሳ እርሱ ካለበት አምጥታ አንተ ውዳሴን አንተ ቅዳሴን ነግራችሁት በዜማ ያደርሰው ብላቸው ነግረውት ውዳሴዋን ከሰኞ እስከ ቅዳሜ ያለውን በአራራይ የእሁዱን በእዝል ቅዳሴዋን በግዕዝና በእዝ ደርሶታል። ከዚያም አየይዞ አስራ ሶስት ቀን ቅዳሴያትን ሁሉ በዜማ ደርሷል አድርሷል። ቅኔም አምልቶ አስፍቶ ባይናገረው እንጂ ደራሲው እርሱ ነው ይላሉ አበው። ዜማውም ሶስት አይነት ነው። እነሱም ግዕዝ፣ እዝል፣ አራራይ ናቸው። ግዕዝ የአብ እዝል የወልድ አራራይ የመንፈስ ቅዱስ ምሳሌ ነው። ባሕረ ጥበባት ቅዱስ ያሬድ በዚህ ዕለት እንደተሰወረ ስንዱም መቤት ቅድስ ቤተ ክርስቲያን የያዘቻቸው መጽሐፍት ይነግሩናል። ባሕረ ጥበባት ቅዱስ ያሬድ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ድንቅ ስጦታ ነው። ከላይ ዝርዝር ናቸውን የደረሰ በየትም ዓለም የማይገኙትን ሰውን ከመላእክት ጋር እንዲዘምሩ ያደረገ ድንቅ አባት ዛሬም ሊቃውንት ቅዱስ ያሬድን ወክለው በዜማና በቅኔ በማህሌ ሲያሸበሽቡ እንደ መላእክት ደምቀው የሚታዩ የቅዱስ ያሬድ የድንቅ ስጦታ ውጤት ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሓን ለቅድስተ ቅዱሳን ወላዲተ ቃል ምክንያተ ዲህም ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። አሜን።